እያንዳንዴ ትልቅ መነጽር ፊቷ ላይ ከንፈሬ ደረቀ፣ ከንፈሬን የምቀባውን በት ትልቅ መነጽር አይኗ ላይ ግጥም ምታደርግና ወደ የሆነ ፊልተር አለ ትጠቀምና፣ ትመክረናለች። ቁጭ ብላ ሲጂም ትመክረናለች። ያችኛውም ትነሳና ትመክረናለች። ያኛውም ይመክረናል። ያኛውም ይገስጠናል። መካሪ መካሪ እሺ ማነው ተመካሪ? እኔ እኮ አሁን እዚህ ቲክቶክ ላይ ሁላችንም መካሪ። አሁን እኔም እኮ ከፈለኩ እኮ መክራችኋለሁ። ተስማሙ፣ ተፋቀሩ፣ ተዋደዱ ባሎቻችሁን ሼር አድርጉ ምናምን እያልኩ እኮ መምከር እችላለሁ። ግን ሁላችንም መካሪ መካሪ መካሪ ነው። ማን ነው ተመካሪው ነው? ኮንግሬ ገባን። ማን ነው? ቆይ ምን መክራው? ሁሉም እኩል መካሪ ሆነ። እዚህ አካባቢ እሳት ተነስቶ መስለኝ ፋየር ትራክ በዚህ ጋር አለ። ማነው የተቃጠለው? ምን ምን ያቃጠለው? ብዙ ሰው ሲመክር ግን አይከብዳችሁም? ትንሽ ለዛ ነው ሁሉ ነገር እንትን ሲውል ፖለቲካውም፣ ብልግና ወሬ፣ እንደሃናው ምታወራውም መካሪውም፣ ሁላችንም እንዴት ስንቀላቀል ስንቀላቀል ስንቀላቀል አይደብረንም፣ አይሰለችንም። አለበለዛ ግን ሁሌ ጥሩ ነገር መስማት ይሰለቻል። ሁሌ ብልግና መስማት ይሰለቻል። ሁሌ ሁሉ ነገር ሲሆን ይሰለቻል። ስንቀላቅለው ማለት ነው አይምሯችንን ያንቀሳቅሷል። እዚህ ጋር ምክር ሰምተን እዚህ ጋር ስትመጡ ደግሞ ሀናቡ ቆገበ፣ ሰተሰነጠቀ፣ ተፈለቃቀጠ ብዬ እዚህ ጋር የሰማችሁትን ምክር እዚህ ጋር ሳከሽፈው ማለት ነው። ከኔ ተንደድራችሁ ደሞ ጡር ብላችሁ የሆነ ቦታ ስትሄዱ ማለት ነው። የሆነ መስኮት ላይ ደሞ በፖለቲካ በብሄር በብሄር ሲገና ተጠጥሩባችሁ የኔንም የሱን ተተውና ደሞ በፖለቲካ ውስጥ ገባላችሁ እንዴ እንዴ፣ እየተቀባበርን አይምሯችንን ካላዳበር ነው ካላንቀሳቀስ ነው በአንድ መንገድ ብቻ። ከዛ ደሞ ከዚህ ሰለች ብላችሁ ደሞ እንሳ ጋር ደሞ የሆነ ሰው ቁጭ ብሎ ሙዚቃ እያዳመጠ ዘፈን ይዘፍናል። እንድዛ መንፈሳችንን በእንደዚህ በእንደዚህ ነው ምንም በፍንፊኙ እንደዚህ እንደዚህ ሲሆን ነው ጥሩ። አትጨናነቁ። ሁሌ ሁሉም ነገር ሲሪየስ አድርጋችሁ አትያዙት። በቃ ያስፈልጋል፣ ሁሉ ነገር ያስፈልገናል። አሁን እኔም እኮ ምክር ነው ይሄ እኮ ምክር ነው ነው ሁሌ ጥሩ ጥሩ ነገርን እየሰለቻሉ አሁን እዚህ አሉ የነጮች ሚስት ነን ይሄ እንደዚህ ምግባችን ቦርሳችን ጫማችን እኔ እነሱ ጋር ሲሄድ ምንድነው የሚታየን ጭንቀት እኔ አሁን እዚህ ስለ ቤታቸው ስለ ቦርሳቸው ስለ መኪናቸው ስለ ሀብታቸው ስለ ንብረታቸው ስለ ኬክ አቆራረስ ስለ ዶሮ አገነጣጠል ምናምን የሚሳሩ ሴቶች ጋር ሲሄድ የመንፈስ ጭንቀት ያጋጥመኛል አጋጣሚ ስገባ የመንፈስ ጭንቀት ይዘኛል መንግስተ ሰማያት የቀረበም ይመስለኛል የዓለም ፍጻሜ እየደረሰ ይመስለኛል ዛሬ ሌሊቱን ሙሉ ጠቅላላችን ድርምስ ምስ ብለን የምንሞት የሚመስለኛል። የሆነ በቃ ሰማይና ምድሩ ይጋጭብኛል። እንደነዚህ ሴቶች ጋር ሲሄድ ግን ከነሱ ለቀ ብዬ ሄጀ የሆነ ቦታ አንዱ ከአንዱ ጋር ሲረጋገጥ በየረገጥ አይነት ብ አይምሮ ይናረጋጋሉ። እዚህ በጣም በጣም በጣም በብዙ በብዙ መልኩ የሚጨንቁ ሴቶች አሉ። ከዚህ ማሜ ሲሰድብህ ነበረ። ማሜ የሚባለው ሰው እየሰደበኝ፣ ምን ብሎ ሰደበኝ? የአፍንጫው እንደ ሰው ሰውዬ ሰደበኝ። ደፍሮ ደፍሮ ሰደበኝ። ምን ብሎ ሰደበኝ? እህ ይሄ ማሜ የሚባለው አፍንጫው ወደ ውስጥ እንደ ጎደጎደው የተጣመመ አፍንጫ ያዘው ሰውዬ ተሳደበ። በጣም በጣም ሰደበኝ። ወይኔ እሱ ሰውዬ ግን ፊቱ በጣም ያስፈራል። እኔ ቢሰደበኝም አልሰደውም። ፍት ተው ተው ተው ምን አለነሰ ማሜ ሴቷ ማንንም ማሜ ሴቷ እስኪዝ ምን አላቅም። ማሜ የሚባለውን ሰውዬ አቃለሁ። ከዛ ሌላ የማውቀው ሰው የለኝም። አም ሶሪ ሞለጨኝ ይሄ ማሜ አፍንጫው ጉርጉድ ያለ ሰውዬ ሞለጨኝ። የት ሀገር ነው ያለው? ምን ብሎ ሞለጨኝ? የእኔ አፍንጫ በቦክስ ተመትቶ ነው እንደዚህ ወደ ጎን የተንጋደደው፣ የሀናቡንም አንድ ቀን ያበሻ ወንዶች ፈልገው አፍንጫውን ያጣምማሉ ብሎ ተሳደበ። ምን አለ? እኔ መርቅኝ ነው አይምሮ ማሰብ ያቃተው፣ ሃናቡም ጫት ትወዳለች መርቅና መርቅና፣ አይምሮዋ ማሰብ ያቆማል ብሎ ተሳደበ። ምን አለ ምን አለ? ወሬ፣ ዝም ብላችሁ ወሬ ስታመጡ አጣርታችሁ አምጡ። ማሜ የሚባለው አፍንጫው የተጣመመው ሰውዬ እንዲህ እንዲህ ብሎ ሰደበሽ ብሎ

አንዳንድ ሴቶች ማለት ነው፣ እራት ልሰድሽ ወይም ምሳ ልሰድሽ ትላታለ አይደል? እቤት ውስጥ ማለት ነው ድስት ሙሉ ሽሮ በሶስት እንጀራ ጠቅልላ እሱን ጎዝጉዛ ጎዝጉዛ ጎዝጉዛ ሆዷ ማለት ነው የነበረ የሌላትን ቦርጅ እስከምትሆንት እስከምት ሆዷን ውጥር አድርጋ በልታ በልታ ምሳ አንተ ጋር ስትመጣ ማለት ነው፣ አንተ የወንድ ልጅ እሷ እቤት እኮ አንተ ጋር ከመምጣቷ ጣቷን እንትኩ ሆዷ እስከሚፈነዳ ድረስ በልታለች። እቤት ውስጥ ስትበላ እቤት ውስጥ ስትበላ፣ አይደለም ሶፍት በእጇ ይዛ አይደለም ፎጣ በእጇ ይዛ አፏን እየተጠራረገች ልትበላ በአንድ እጇ አይደለም በሁለት እጇ እንዲህ አግበስብሳ በልታ ከአፏ አልፎ ከከንፈሯ አልፎ ይሄው ልብሷን ራሱ ወጥ በወጥ አድርጋ ተዝረክረካ የምትበላ አንተ እራት ወይም ምሳ ልጋብዝሽ ስትላት ያለመደችውን ነች እና አጥኪን ጉልበቷ ላይ ማንኪያውም በቀኝ በግራ ከዛ በየደቂቃው እያነሳች እቤት ቤት ውስጥ አይቼውም አላውቀው። ቁጥር ስልክ የለ ተደወለ፣ ማን ነው? ይሄው እንደዛ ነው የሚያደርጉት ሴቶቹ። እመኑ ይሄ ቤት ውስጥ ማለት ነው፣ እናትና አባቷ ራሱ አረበ ስለ መዳሃኔ ልምቅስ ዛሬ ልጋ እራት፣ ልጋብዝሻለሽ ወንድ የለም ወይ እስከምትባል ለሃጡን እያዝረከረከሽ በልታ በልታ ጠጥታ፣ አንተ ጋር ስመጣ ግን አስር ናብኪን ትጨርሳለች። እዛ ፈለፊት አጽዱናት ስነ ስርዓት ያላት ናት። ከዛ በኋላ አንተ ደሞ ወይ ታድዬ ጽራት ያላት ራስዋን የምትጠብቅ በየደቂቁ ስትበላ አፏን የምታጸዳ ሚስት አገኘው ብለህ ተንደርድረህ በዛ በ ምንድ ነው በጭቅጌት ባደገ ጉልበት ተንበርከከ ቀለበት አድርግ ታገባታለህ። አለ ከአንድ ወር በኋላ ማለት ነው። አንተን ታስንቃለች። ቤት ገብተህ ስትበላ፣ አንተ ከጎናው ቁጭ በላ። አንተ ራሱ እንደ እሷ ትበላለህ። አንተ ራሱ ሬስቶራንት እንደ እሷ በልተህ አታውቅም። ከአንድ ወር በኋላ ይኸው፣ ከእሷ በኩል ከእሷ በኩል ያለውን ምግብ ሳጨርስ ከአንተ በኩል እየተንደረደረች ትብላለች። ያ አስር ናብኪን ሬስቶራንቱ ስትጨርስ የነበረው አፏ ቤት ውስጥ ፎጣ ፎጣ ትልቅ ፎጣ ቅርባ በፎጣ በየሰዓቱ በፎጣ እየተጠራረገች ሰላም ከንተና ሳሃልች ሴቶች ያስመስላሉ ውሸታሞች ናቸው ከኔ ጭም እንዲህ ነው የሚያደርገን እንደ እኔ ብዙ ሰዎች ናቸው በፊት ሳቅሽ መልአክ ነበርሽ ምን ሆነሽ ነው ሰይጣን ሆንሽ ያሉኝ ወንዶች አሉ። በፊት ሳቅሽ መላክ ነበርሽ ስነ ስርዓትሽ ጨዋነትሽ አሁን ግን ምን ሆነሽ ነው ሰይጣንን አስናቅሽ እንዲህ ነው የሚሉኝ እንዲህ ነው የምናደርገው ዘዴያችን ነው እ ዛሬ ማለት ነው እጄስ እስከምትገባ ድረስ አንተ ብላ ስም ልክፈል። ከዛ በኋላ ግን እጄ እጄ የገባ ጊዜ ማለት ነው። እጄ የገባ ጊዜ የዛኔ ማለት ነው የከፈልኩትን አስከፍልሃለሁ። እኔ ቁጭ ብዬ እየራበኝ አንተን ብላ ብዬ አውቄ ለመወደድ ብዬ አደረኳት። አንተ ቁጭ አርጌ እኔ ሶስት ሶስት ሲኒ ሶስት ሲኒ ቡና እየጠጣሁኝ የማለ ነው ሶስት ድስት እጨርሳለሁ። ፊት ለፊት በቃ አለቀ ደቀ። እንድን ነው የምንሰራላቸው። ጠብቁና እናንተ ወንዶች ደደቦች፣ ምን አባታቸው እናንተን ለማወቅን አታውቅም በዚህ ቲክቶክ ላይ ራሱ ማለት ነው። ወይኔ ሰ አውቀው ነው ሴቶቹ ይኔ አውቀው አውቀው እጃችን እስከምናስገባችሁ አንገሩ እናቴ። አሁን ውሽማ አበባ አሁን አትመጣም ወይ ውሽም? የውሽም ደስ ደስ ሄጃችን አልደረሰም ወይ

እንደ አና ቡኔ እኮ አና ቡኑ እኮ የምትጣሉት የሚጣሉኝ እኮ እዚህ ቲክቶክ ላይ እኮ በጣም በጣም በጣም በጣም የመጥላት ችግር ያለባችሁ፣ በጣም በጣም ሰው የሚጣሉ ሰው ላይ ላይ የሚጣሉ እንጂ ከዛ ሌላ ምን አደረኳችሁ? ምናችሁ ላይ ደርሳለ? የፈረደብኝ ስታስጠይ ጉማሬ ጥቁር ምናምን የምትሉኝ ስድብ እንኳን የላችሁ። ኤኒ ኮሽን ቢፎር አይጎ ዮኒ ማኛ ይፈልግሻለን። እሱ ነው ኮሽኑ? ነው ኖ ቴንክ ዩ። ዮኒን እዛው እራስህ ክንችለክ፣ እራስህ ክንችለክ። ለዮኒ ማኛ ከፈለገኝ ማለት ነው ከሀናቡ እንዳለችህ፣ እዛው እራስህ ክንችለክ። የገባህባትን ተወጣ እንሂ ብለህ ሀናቡን እንዳትበል።